የመሰለውን ነው የሰማውን ነው የሚያወራው። የሐድራ ወሪ ሰነድ የሌለው ደጋጎች እንዲያሉ ሼሆች እንዲያሉን፣ ሰነድ ያለው ከሆነ ከቁርአን ጋር ሐዲስ ጋር የሚገጥም ከሆነ ችግር የለም። እንዴው የመርቃና ከሆነ ግን خطر ነው። ስለዚህ አኺራ ጉዳይ ላይ ሲሆን አቡ ሁረይራ አው سوق አለ ነብይ ሰለላሁ ዐለይሂ ወሰለም ነገረውኛል። አላ اذا دخلوا فيها يجنسوا جنسي ገቡ እንደየስራቸው በየደረጃቸው ይመደባሉ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 ይበልጣል ብሎ አይሰማም። እኔ አንሳለሁ ሀይ። ከዛ ነቢያችን ሰላቱ ወሰላም ይሄን ሲሉ አላህን እናየዋለን እንዴ ብዬ ጠየቅኳቸው አለ አቡ ሁረይራ። ነቢ ሰላቱ ወሰላም አዎ፣ ፀሐይ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? አስራ አራተኛው የአስራ አምስተኛው ለሊት ጨረቃ ይታያል አይታይም ብላችሁ ትጨቃጨቃላችሁ እንዴ? አያጨቃጭቅም። ፀሐይ በይፋ ነው የሚታየው። የአስራ አራተኛው የአስራ አምስተኛው ለሊት ጨረቃ በይፋ ነው የሚታየው ለእናንተ እይታን በእይታ ለመመሰል ነው። የሚታየውን አላህን ከሚታየው ጨረቃ ጋር፣ ፀሐይ ጋር ለመመሰል ሳይሆን ፀሐይ ጨረቃን ማየት ለእናንተ አጠራጣሪ እንዳልሆነው ሁሉ አላህ እንደሚታየም አትጠራጠሩ። እናንተ ፀሐይ ጨረቃን ለማየት እንደማትሻሙት፣ እንደማትጨናነቁት አላህን ለማየት ሚቅያም ቀን አትጨናነቁም። ተጠጋለኝ፣ ከለልከኝ፣ ከለልከኝ አትባባሉማ። ከዛ በኋላ ነቢያችን ሰላቱ ወሰላም ሁሉም ተሰብስበው አላህ ፊት ተባረከ ወተዓላ ይቆማል።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 ከዛ በኋላ አላህ ተባረከ ወተዓላ ባሮቹን ተነሱ ወደ አዘጋጀሁላችሁ መከበሪያችሁ ሂዱ ይላቸዋል። የፈለጋችሁትን ውሰዱ ይላቸዋል። አኹዙ መሽተሃይቱ አላህን ካዩ በኋላ ሲበተኑ ወደየ ማረፊያቸው ሲሄዱ ተነሱ ወደ አዘጋጀሁላችሁ ክብር ሂዱ፣ ሁላችሁም የፈለጋችሁትን ውሰዱ ይባላሉ። ከዛ ቡሬራ ጨዋታውን ወደ ራሳቸው ዘሩት። በባለ ተስፋ አማኝ ልብ ፈናቲ ሱቃ